ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ ትንሽ ቀለል ባለች የቪዲዮ መጥቻለሁኝ እና ትወዱታላችሁ ብዬ አምናለሁ። አሁን የጨመርኩት ስኳር፣ ደረቅ እርሾና ትንሽ ጨውን የጨመርኩት እነዚህን ነገሮች አዋህዳቸዋለሁኝ በደረቁ መጀመሪያ ላይ እና አሁን ቆንጆ ብትፈልጉ ለራት ቀለል ያለ ነገር ላይ መጠቀም ትችላላችሁ፣ ብትፈልጉ ለቁርስ መጠቀም ትችላላችሁ። ለፈለጋችሁት ልክ እንደ ቢሪያኒ አድርጌ ቢሪያኒ አድርጌ ነው የምሰራው፣ ግን እስቲ እንግዲህ አብራችሁን ቆዩና አብረን እንሰራለን። ውድ ቤተሰቦቼ አሁን ይሄንን ካደረግኩኝ በኋላ እንግዲህ ይህንን ለማብካት እዚህጋ ትንሽ ዘይት ጨምራለሁኝ። እዚህ ጋር ክሬም አለኝ። ክሬም ጨምራለሁ። አሁን ትንሽ ውሃ ጨምርና አቡ አቡ እኮ አለሁ ማለት ነው። ተመልሼ እመጣለሁ። አብራችሁን ቆዩ። እዚህ ጋር ደግሞ ሁለት እንቁላል የመታሁት አለኝ። እሱን እጨምረዋለሁ። እንግዲህ ይሄንን ጨምሬ አብቅቼ ተመልሼ እመጣለሁ። ውድ ቤተሰቦቼ፣ አዳዲስ የመጣችሁ እንኳን ሰላም መጣችሁ። ሰብስክራይብ እያደረጋችሁ ተቀላቀሉ። ሌሎቻችሁም ደግሞ ሁሌም ስለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። አሁን አብቅቼ ተመልሼ እመጣለሁ። በዚህ መልኩ እሽት አድርጌ አስቀምጫዋለሁ። አሁን እንግዲህ ትንሽ አሳርፈውና እስከዛ ደግሞ የተፈጨ ስጋ አለኝ እሱን ጠባብሼ ራይ ሳለኝ እሱን አዘገጃጅቼ ተመልሼ እመጣለሁ። አብራችሁኝ ቆዩ ቤተሰቦቼ። ጋ የተፈጨውን ስጋ እንደዚህ እያበሰልኩት ነው። ውሃውን በደንብ ምጥጥ አርጎ እስከሚጠበስ ድረስ እጠብቀዋለሁኝ። ግን ውሃውን አሁን መጀመሪያ በደንብ አርጎ እንዲመጥ ይሄንን እንዳይቆጣጠር እንዲህ እንዲህ እየፈታሁኝ በማማሲያዬ ነካ ነካ እያረኩ እየፈታሁ አበስለውና ውሃውን ሲመጥ እንግዲህ እንጨማምራው እንጨማምራለሁ። አብራችሁን ቆዩ ውድ ቤተሰቦች። አሁን ካሮት ጨምራለሁ። አሁን እንግዲህ ውሃውን በደንብ አድርጎ መጥቷል ስጋው። አሁን ካሮትን ጨመቅ፣ ትንሽ ዘይት አደርጋለሁ። አሁን ትንሽ ስፓይስ ይጨምራለሁ ማለት ቅመም አለኝ እዚህ ጋር የተለያዩ አይነት ቅመሞች የተዘጋጀ ከሱ ላይ ትንሽ አረግበታለሁ ትንሽ ደሞ እዚህ ጋር ሶያ ሶስ ጨምራለሁ። ትንሽ ትንሽ ደሞ ነጭ ሽንኩርት ፓውደር ትንሽ እዚህ ጋር ደግሞ ባሮ ሽንኩርትና ሽንኩርት ጨምር ያለው እንትኑ ያው ስለምጠቀልለው እንትን ማለት የለበትም ውሃ ማምጣት የለበትም፣ ምድርቅ ማለት አለበት። እና አሁን ደግሞ ይህንን አስተካክያዋህዴ እንደሚያምር እዚህ ጋር እንደምታዩት ኮሪያንደር አለኝ። አሁን ይሄንን ደግሞ እንግዲህ ድቅቅ አድርጌ ከትፌ ተመልሼ ይመጣለሁ። አሁን ደግሞ ኮሪያንደሬን እንደሬን ጨምሬ ያለሁኝ እንግዲህ እሳቱን አጠፋሁት፣ ምክንያቱም የዚህ ቃናው ገና ኦቨን ውስጥ ስለሚገባ እንዳይሄድብኝ የእንትኑን የኮሪያንደሩም እሳት ላይ እንትን ማድረግ አልፈለኩም። እሳቱን አጥፋቸዋለሁ። አሁን በዚህ መልኩ እንደዚህ እናደርጋለን እንግዲህ አሁን ሊጣችን መረፍ ብሎልናል። ቢያንስ አንድ 15 ደቂቃ አርፈዋል። 15 20 ደቂቃ አርፈዋል። አሁን ከዚህ በኋላ እሱንም እንግዲህ አብረን እንዳመጣለን። እዚህ ጋም ራይሱ ሬዲ ነው አዘጋጅቼዋለሁኝ። ያው ብዙን ጊዜ ራይስ አብረን ስለምንሰራ እንግዲህ ከመጀመሪያ ጀምሬ ያልቀረጽኩትም፣ እና አሁን እንግዲህ ወደ ሊጡን እናይና ደግሞ ይሄው ሊጡ እንደምታዩት ሰፋ ብሏል። እንደውም እንግዲህ ያው የቦካ ነው ማለት ነው ያለው። ስለዚህ አሁን ይሄንን እንግዲህ እየዳመጥኩኝ እስከ መጨረሻ ድረስ አብረን እንሰራለን። ውድ ቤተሰቦች አብራችሁኝ ቆዩ። ነባር ዩቱብ ቤተሰቦቼ በጣም እጅግ እጅግ አድርጌ ሁሌም አመሰግናለሁ። ሁሌም ለምትከታተሉኝ ቤተሰቦቼ እግዚአብሔር ያክብርልኝ እና አሁን እንግዲህ ወደ መዳመጡ ነው የምገባው እንግዲህ እንደምታዩት ው እንደዚህ እየጠፈጠፍኩት ነው ያለሁት ያው አንድ ሁለቱን ላሳያችሁ እና ከዛ ሁሉንም ነገር ተመልሼ ደግሞ ሁሉንም ጨርሼ ጣጣም ጨርሼ መጣለሁ። አሁን ስጋውን እንደዚህ የተፈጨውን ስጋ ስጋውን፣ ካሮቱን፣ ባሮ ሽንኩርቱን ሽንኩርቱን እንደዚህ ካደረግኩኝ በኋላ ራይስም እንደዚሁ ትንሽ አረቅበታለሁ። አሁን ደግሞ ትንሽ ሞዘሬላ ቺዝ አለኝ። እሱ ከሱ ላይ እንሻረቅበታለሁ፣ እንደዚህ ያደርጋለሁ። አሁን ይቅርታ ተመልሼ እመጣለሁ። ውድ ቤተሰቦቼ እንግዲህ የትም እንዳትሄዱ አብራችሁን ቆዩ። እንግዲህ እንደዚህ እያደረግኩ ነው፣ ሁሉንም ስጨርስ ተመልሼ እመጣለሁ። እንዲህ መጋገሪያዬ ላይ እንግዲህ እንደዚህ እየደረደርኩት ነው ያለሁት አሁን ይሄንን ስጨርስ እንቁላል ከላይ ትንሽ ቀባቀባ አድርገውና አሳያችኋለሁ። አሁን እንግዲህ በዚህ መልኩ ጨርሸዋለሁኝ፣ ውድ ቤተሰቦቼ ያው እንደምታዩት እንግዲህ ራሱ እየቦካ መሆኑ በደንብ ያስታውቃል። አሁን እንቁላል እዚህ ጋር የተመታ እንቁላል አለኝ። አንድ እንቁላል ለሽታው ብዬ ኤክስትራ ኮኮናት እሱን አድርጌበታለሁ። እሱን ቀባዋለሁኝ ከዛ ወደ ኦቭን አስገብቼ መጨረሻ ላይ ደግሞ ውድ ቤተሰቦቼ ተመልሼ ውጤቱን አሳያችኋለሁ። ትወዱታላችሁ፣ ቆንጆ ነው። ውድ ኢትዮጵያኖች፣ ውድ ኤርትራውያኖች እንግዲህ አብራችሁኝ ስላላችሁ እጅግ አድርጌ በጣም አመሰግናለሁ ውድ ቤተሰቦቼ። እና አሁን እንደዚህ እያደረግኩኝ ሁሉንም ቀባውና ከዛ ተመልሼ አስገብቼ በኦቭኔን ኦን አድርገዋለሁ፣ በ350 ላይ አሁን እሱ ሬዲ ሲሆን አስገባዋለሁኝ። እንግዲህ ይህንን ይመስላል። ቆንጆ እንደሚሆን ተስፋ አለኝ። ውስጡም እንደሚያምር እንደሚጥም፣ ራሱ እንትኑን የተጠበሰውን ስትቀምሱት ራሱ በጣም ቆንጆ ነው ያለ ያለ ምንም እንትን ከዚህ ውጤት ሌላ በጣም ጠፍጣል ቆንጆ ነው። ተመልሼ እመጣለሁ። በዚህ መልኩ እንደዚህ ሞለል አድርጌ ለመቆራረጥ እንዲያመቸኝ ያው ቆራርጬ አሳያችኋለሁ። እንግዲህ ለመቆራረጥ እንዲያመቸኝ እንደዚህ አድርጌ እንትን አድበል ብየዋለሁ። እንግዲህ አሁን እንደምታዩት ይሄው እንደዚህ ቆራርጬዋለሁ። ወደ ስምንት ቦታ ቆራርጬዋለሁ። ይሄው ይሄኛውንም እንደዚህ እየዳመጥኩት ነው ያለሁት እና ይሄን ጨርሼ ደግሞ እንግዲህ ተመልሼ አያችኋለሁ አብራችሁኝ ቆዩ። የትም እንዳትሄዱ። ላይክ እያደረጋችሁ ሰብስክራይብ፣ ላይክ ሼር እያደረጋችሁ አበረታቱኝ ውድ ቤተሰቦቼ በርታቶቼ። እንግዲህ ንን የመሰለ ይኸው ቆንጆ የሆነ ይኸው እንደዚህ እንትን ሰርቻለሁ። ውስጡ እንግዲህ እንደዚህ ይኸውላችሁ ውስጡ ላሳያችሁ እንዴት ቆንጆ እንደሆነ። በጣም ነው የሚያምረው። በጣም ቆንጆ ነው፣ በጣም ይጣፍጣል። በእውነት ቆንጠር አድርጌ ቀምሼው ልዩ ነው። ብታዩ በጣም በጣም ቆንጆ ነው እና ትወዱታላችሁ። ውድ ቤተሰቦቼ ይህንን የመሰለ እንግዲህ ለዛሬ ከነጽክችን ይዤላችሁ መጥቻለሁኝ። ውድ ቤተሰቦቼ ትወዱታላችሁ፣ ሞክሩት እላለሁ። መልካም ሁኑሉ ተመኘሁ። ባይ። ሰላም ሁኑልኝ ውድ ቤተሰቦቼ፣ ወዳችኋለሁ። ባይ።